አንድ ጥያቄ ነው ያለኝ። ያለኝ ጥያቄ ለአፍሮክት አዶናይን ስትመርጡ በምን መስፈርት እየመረጣችሁት የሚል ጥያቄ ነው። ምክንያቱም የቲክቶክ አዋርቅ ስለሆነ ያው፣ ሁላችንም የአደባባይ ሚስጥር አይደለም፣ ሁሉ ሁለት ሰዎች አሉና ምናልባት እሱ ነገር ላይ ተጽዕኖ ያመጣሙ ያሉናችሁ አዶናይ መመረጣችሁ፣ ያው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ የተመረጠ ነው? እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያመጣን ያለ ነው አይ ቲንክ መልስዬ ነው አጭነው ብዬ አስባለውኝ። እናም ሌላው ጥያቄ ነበረ መሰለኝ የስግጥፍ ኒውስ ቱር፣ በጣም ሲምፕል ነው፣ ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው፣ ኢንተርናሽናል ደረጃ ማሰብን ነው። ሪ ሲምፕል አዲስ አበባ የተለያዩ ከተሞች እመጣለው፣ ቀውጤ እናደርገዋለን። በእርግጠኝነት እቺ ሀገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይተዋወቃሉ። በዘፋኝ ብትሉ በኤኒ ሙቪ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈን ሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። ማራቶና የተመረጠበት ዋነኛ አላማ እንደገለጸው እንዳለው ሆኖ ሶሻል ሪስፖንሲቢሊቲ ቅድም ሲገልጸው የነበረው ማህበራዊ ኃላፊነት፣ አንድ ድርጅት ከማትረፍ በተጨማሪ ለዜጎች የስራ እድል ከመፍጠር በተጨማሪ ምንድን ነው የሚሰራው የሚለውም ዜጋ ከዚህ በኋላ ይሄ አንድ የዛሬ ፕሬስ ሪሊዝ ብቻ አይሆንም። ኦፊሻሊ ሶሻል ሚዲያዎቻችን ላይ ታይሆናላችሁ፣ በተለያዩ ኢቨንቶች ማስጀመሪያዎች በተደጋጋሚ የምንገናኝ ነው የሚሆነው ሰው የእኛ ሴት የእኛ ተልእኮ ማየት ትችላላችሁ። ገብታችሁ ማብራሪያም ሌላ የሚፈልግ ካለ መጠየቅ ይቻላል። እሺ እሺ፣ ስጥልኝ ማይክ።